የኦሮሞ ብሔረሰብ አስተዳደር ጠንካራ የሰላም አስከባሪ ኃይልን በመገንባት ሰላምን ማጽናት እንደሚያስፈልግ አስታውቀዋል። በብሔረሰብ አስተዳደሩ ደዋ ጨፋ ወረዳ ወታደራዊ ስልጠና እያጠናቀቁ የሚሊሻ አባላት ተመርቀዋል። መረጃው የኦሮሞ ብሔረሰብ አስተዳደር የመንግስት ኮሚኒኬሽን ጉዳዮች መምሪያ ደርሶናል። ንጉስን ታየው እንደሚከተል ያቀርበዋል በአማራ ክልል በኦሮሞ ብሔረሰብ አስተዳደር በደዋ ጨፋ ወረዳ ወታደራዊ ስልጠና ሲወስዱ የቆዩ የሚሊሻ አባላት ተመርቀዋል። የደዋ ጨፋ ወረዳ ዋና አስተዳዳሪ አቶ መሐመድ ጌታቸው የጸጥታ ኃይሉ ሰላምን ለማረጋገጥ ትልቅ ኃላፊነት ያለበት መሆኑን ገልጸው የሕዝብን ሰላምና ደህንነት ለማስከበር በቁርጠኝነት መስራት እንደሚገባ አሳስበዋል። እየመሰረትን ያለነው ዞናዊ ኃይል ነው። አደረጃጀቱም በዞን ደረጃ በክፍለ ጦር የተደራጀ ትልቅ አደረጃጀት ነው። ይህን አደረጃጀት ውጤታማ የሚያደርገው እዚህ ቤት ውስጥ ያለ አመራር ነው። አመራር ጠንካራ ከሆነ ከኋላ ያለው ኃይል በየትኛውም መንገድ ቢሆን ጠንካራ ይሆናል። በቀጣይ ለምናደርገው አጠቃላይ የህዝባችንን ሰላም የማስከበር ሂደት ኃላፊነታችንን በአግባቡ እንድንወጣ አደራ ለማለት እፈልጋለሁ። የኦሮሞ ብሔረሰብ አስተዳደር የሚልሻ ጽሕፈት ቤት ኃላፊ አቶ ዮሱፍ አብዶ በበኩላቸው ሰልጣኞቹ የአካባቢውን ሰላም ለማስጠበቅ ለሚያስፈልገው ቀጣይ ተልዕኮ ወታደራዊ ስልጠና መውሰዳቸውን ገልጸው ችግር በተፈጠረበት ሁሉ የጸጥታ ኃይሉ ግንባር ቀደም ሆኖ እንዲሰራ የሚያስችል አቅም የገነባ ስልጠና መሆኑን አስረድተዋል። ሰልጣኙ በጣም ከፍተኛ ሞራል ያለው ሰልጣኝ እንደሆነ እና ከዚህ ከሄዶ ወደታች ወርዶ በደንብ አድርጎ የጥላትን ኃይል አፈንፍኖ እርምጃ የሚወስድ የጸጥታ ኃይል እንደሆነና አቅሙ በዚህ ልክ የተገነባ መሆኑን ለማረዳት ፈልጋለሁ። የብሔረሰብ አስተዳደር ዋና አስተዳዳሪ አቶ አህመድ አሊ ለተከታታይ 12 ቀናት የተሰጠው ወታደራዊ ስልጠና የጸጥታ መዋቅሩን ለተልዕኮ በበለጠ ሁኔታ በማዘጋጀት ለጸጥታ ስራው አቅም የሚፈጥር መሆኑን ገልጸዋል። የዞኑን ሰላም አስተማማኝ ለማድረግ የጸጥታ ኃይሉ ሚና ከፍተኛ መሆኑን ጠቁመው ጠንካራ የሰላም አስከባሪ ኃይል በመገንባት ሰላምን ማጠናከር ይገባል የሚል መልእክት አስተላልፈዋል። የዞኑ ሰላም አሁን ባለበት ሰላማዊ ሁኔታ አስተማማኝ ሰላም ለማድረግ የተዘጋጀ የጸጥታ መዋቅር መሆኑን ላነሳ ወዳለሁ። በወታደራዊ ስልቶቻችን ጭምር በየወረዳው ያለውን አጠቃላይ ስልጠና በማስቀጠል የህግ ማስከበር ዘመቻ ይቀጥላል። በብሔረሰብ አስተዳደሩ የጽንፈኛና የህገ ወጥነት ተግባር በዚህ ኃይል በተቀናጀ ሁኔታ እንደሚመራ የተግባባንበትና ትልቅ የአመራራችን የመፈጸም አቅም የተገነባበት ስልጠና እንደሆነ ላነሳ ወዳለሁ። ስልጠናውን ከወሰዱ የሚኒሻ አባላት መካከል አንዳንዶቹ በሰጡት አስተያየት በበቂ ሁኔታ ወታደራዊ የአቅም ግንባታ ስልጠና መውሰዳቸውን ገልጸው በተቀበሉ ስልጠና የክልሉንና የአካባቢያቸውን ሰላምና ደህንነት ለማስጠበቅ በቁርጠኝነት ለመስራት ዝግጁ መሆናቸውን ተናግረዋል። በዚህች አጭር ቀን ጥሩ ጥቅምና ጥሩ ስልጠና ስለወሰድን፣ እኔ በዚህ በሰራ ነው ስራ ባገኘ ነው እድል ተጠቅመን አገራችንን ክልላችንን ከፍም ካለ ደግሞ እንደ ኢትዮጵያዊ ተሰልፈን ሰላምን ለማምጣት ምንም የሚያግደን ነገር የለም። በደንብ ግንባታ ሰጥቷል። እኛም ደግሞ ግንባታችን ለህብረሰብና፣ ለአገር ለአገርና፣ እንኳን ለአገር ቀርቶ የውስጥና የውጭ ባንዳን ቁጥጥር ስለመዋል መንግስት ጎንነን ታሳልፈን እኛ ወደ ላ የምንል ነገር የለም፣ ዝግጁ ነን ለማለት ፈልግ። በስልጠናው ከፍተኛ አስተዋጽኦ ላበረከቱ የመከላከያ ሰራዊት አባላት ባለሀብቶችና ሰልጣኞች እውቅና ተሰጥቷል።